መጽሐፍ ቅዱስ የያዛቸው ሰዎች ቀዳማዊ ነገሥት ምዕራፍ 18 ቁጥር አንድ ላለው ክፍል አነባለሁ። ከብዙ ቀን በኋላ በሶስተኛው ዓመት ሂድ ለአካብ ተገለጠ በምድሩም ላይ ዝናብን ይሰጣለው የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአካብ እስቲ ይገለጥ ዘንድ ሄደ። በሰማሪያ ራብ ጸንቶ ነበሬ። አካብም የቤቱን አዛዥን አብዲዩም ጠራ። አብዲዩም እግዚአብሔር እጅግ ይፈራ ነበሬ ኤልዛቤልን የእግዚአብሔር ነቢያትን ባስገደለች ጊዜ እርሱ መቶ ነቢያትን ወስዶ አምሳ አምሳ በዋሻ ውስጥ ሸሽጎ እንጀራና ውሃ ይመገባቸው ነበረ። ክብር ለኢየሱስ ይሁን። እንዲህ በምሌ ጥቂት ደቂቃ ትገለጣለ አካባቢ የሚል በእስራኤል ላይ በነገሰ ወቅት ላይ እግዚአብሔር አምላክን የሚከተል አካፍ ወደ ጻኦት አምልኮ ልቡን ባዘነበለ ጊዜ ላይ ወደ ሲዶን ሀገር ወስዶ ወርዶ ኤልዛቤት የምትባለው አንዲት ሚስት አገፍቶ ከዛ ከአማቹ ቤት ቤኤል የሚል ጣዖት አምጥቶ በእስራኤል መካከል ተክሎ በዛ ለጣዖት መሥዋዕት እንዲያቀርቡ ባደረገው ወቅት ላይ ታሰባቢ የነበረ ኤልያስ ተነስቶ ከአፌ ቃል በቀር በነዚህ ዓመት ላይ ጠልና ዝናብ አይሆንም ብሎ ሰማይ ዘግቶ ወደ ፏፏቴ ወደ ጫካ ወረደ። ጌታ ይባረክ። ልክ ከጥቂት ቀናት በኋላ አንተ እንድትመገብ አንድት መብልትን አዝዣለሁ ወደ ሲኖ ሀዳ ሀገር ውደድ ብሎ የመጣ የእግዚአብሔር ድምፅ ሰምቶ ወደ አንድት መብልቱ ጋር የተጠጋ ሰው ነበረ። ልክ በዛ አንድት መብልቱ ቤት ላይ ሲኖር ሂድና ለአካብ ተገለጣለሁ ሆነ ሰው ትያዞ በጣም ቅዱሱን ደስ ይላል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር ስታነቡ ዝናብና በረዶ ከሰማይ እንደሚወርድ ታበቅልና ታፈራ ዘንድ እንጀራ ለሚበሉ ዘር ለሚሰሩት እንደሚያደርግ እጅ ወደ ሰማይ በቀንቱ እንደማይመለስ መለስ ከአፌ የወጣው ቃል ይሁን እያደርካል የላኩን ይፈጽማል ይላል። ዛሬ ይለ ዛ የተላከ ድምፅ አለ። ትገለጣለህ፣ ከላይ የመጣው ትገለጣለህ። አንድ ግለሰብ የሆነ ነገር ያወራል

የሰማይ ድምጽ እንደዚህ ያለ ህድና ለአካብ ተገለጣለሁ፣ ህድና ለስራ ንጉሥ ተገለጣለሁ። አንድ ተራሳው ሳይሆን ለአካብ ተገለጣለ። አላቅም ከሰፈር ወደ ሰፈር ይሄ ስሜ ነው። ይሄ ስናይ ነው። ያላችሁ የነበራችሁ ትገለጣላችሁ፣ የቆየችሁ ትገለጣላችሁ። ለመገለጠ እንደኛ ደረጃ እግዚአብሔር አሁኑ ተስፈልጋል። ኤልያስ ጋር እግዚአብሔር ነበረ። የምድሩ ንጉሥ አካብ አልነበረ ቀደማይ ጥማቤ ተብላ የምትጠራውን ዛቤ አልነበረችም። አብሮ የበሉ አብሮ የጠጡ የኖሩ የዋሉ ያደሩ ከሌ ጋር አልነበሩም። አንት ግን አለ ሰማይን እየዘረጋ አንት ግን አለ ምድሩን ያጠና አንድ ነገር ግን አለ ያልነበረ ወደ መኖር ያጠራ ሕያው አምላክ እውነት ሕያው እግዚአብሔር ጋር ከአንቺ ጋር ከሆነ መገለጥሽ አይቀርም። አሜን።

ዘሪ እንደ ሰማይ ኮከብ እንደ ምድር አሸዋ አበዛለሁ። ንጉሥታት ከጉልበትህ ይወጣሉ ይባረካሉ። እግዚአብሔር ድምፅ ከሰማህ በኋላ ለአብራም እግዚአብሔር ሃያ አምስት ዓመት ነው የዘገየው። ነቢያ ስራት ቢሆን እመናው ቤት ነው የፎስተር ብሩር ትቀዳለህ ሀሰተኛ ነቢይ ያወራው ነገር ሃያ አምስት ዓመት ሊቆይ እመናው ትታግስ ዳግም ጉሮቸ

ምድርቱን ሲዘረጋ ምድርቱን ሲያመጣ ያልነበረ ወደ መኖር ሲጠራ ውሃ የሚመስለው ደም ሰው ሲያደርግ ጻማከደን ነበረ። የምትወዱ ጌታ እንዳበቡ፣ የምታመልኩን ጌታ እንዳበቡ። ግን ጸልሞ ሊሆን ይችላል ይነጋል።